ጤና ይስጥልኝ፣ የቻነል የተከታታዮች፣ ዛሬ ክፍል ሶስትን እናያለን። መረጃ ሰጪ የመንገድ ዳር ምልክቶች። እነዚህ መረጃ ሰጪ የመንገድ ዳር ምልክቶች ጥቅማቸው ምንድን ነው ለሚለው ለአሽከርካሪው መረጃ ነው የሚሰጡት። አስፈላጊ አገልግሎቶች ማግኛ ቦታዎችን ይጠቁማሉ። ለምሳሌ ሬስቶራንት ወይም ደግሞ ነዳጅ ማደያ፣ ገራዥ፣ ቀይ መስቀል መኖሩ የተለያዩ የመንግስት ተቋማት መኖሩ በስዕሉ ያሳዩናል ማለት ነው። ሌላው ከፊት ለፊታችን መንገዱ ዝግ መሆኑን ወይም በቀኝ በኩል ዝግ መሆኑን ወይ በግራ በኩል ዝግ መሆኑን ያሳዩናል ማለት ነው። ቅርጻቸው አራት ማዕዘን ሆኖ መደባቸው ሰማያዊ ነው። ጠረዛቸው ወይም ከፈፋቸው ሰማያዊ ቀለም ነው። ምልክት የሚያስተላልፉትን በነጭ ወይም በጥቁር ቀለም በተሰራ ስዕል፣ ቀስት፣ ጽሁፍ ነው የሚያስተላልፉት የመረጃ መልእክት አለ ይገኛል የሚል ይሆናል። እነዚህ መንገድ ዳር ምልክቶች በዋናነት በሁለት ንዑስ ክፍሎች ይከፈላሉ። በራሱ መረጃ ሰጪ እና አቅጣጫ መልካች ናቸው ማለት ነው። በራሱ መረጃ ሰጪ መንገድ ዳር ምልክቶች እንደሚከተለው እናያለን። አራት ማዕዘን ሆኖ በውስጡ የቀይ መስቀል ካለው በአካባቢው የቀይ መስቀል አለ ማለት ነው። ሁለተኛ ላይ ብስክሌት እናያለን። በዛ በሰማያዊው ክፍል ውስጥ ያለው በስተግራ ሳይክል ተሽከርካሪ ማቆሚያ ስፍራ ይገኛል። የፓርኪንግ አገልግሎት ይገኛል። የባስ መቆሚያ አገልግሎት ይገኛል። እነዚህ እነዚህ ነገሮች እንድናውቅ ይረዳናል ማለት ነው ወይም ይጠቁመናል ማለት ነው። እነዚህ የመንገድ ዳር ምልክቶች በዋናነት በሁለት ንዑስ ክፍሎች ይከፈላሉ። እነሱም በራሱ መረጃ ሰጪና አቅጣጫ አመልካች በመባል ይታወቃሉ። በራሱ መረጃ ሰጪ የመንገድ ዳር ምልክቶች መረጃ ነው የሚሰጡን ከፊት ለፊት የሚያጋጥሙንን ነገሮች መረጃ ይሰጡናል ማለት ነው። የቀይ መስቀል አገልግሎት መኖሩን፣ የሳይክል ማቆሚያ መኖሩን፣ ፓርኪንግ መኖሩን፣ የባስ መቆሚያ ዳስ ጥሎ መቆያ መሆኑን፣ የገራዥ አገልግሎት፣ ነዳጅ ማዲያ መኖሮችን ሁሉ ይጠቁመናል ማለት ነው። ሌላው አቅጣጫ አመልካች መንገድ ዳር ምልክቶች አቅጣጫን ያመለክቱናል ማለት ነው። በቀስታቸው እነዚህ ጥቂቶቹ ለምሳሌ ያህል እንመለከታለን። ባለ አንድ አቅጣጫ መኖሩን ያሳየናል። ከፊት ለፊት መንገዱ ዝግ መሆኑን፣ በቀኝ በኩል ዝግ መሆኑን፣ በግራ በኩል መንገዱ ዝግ መሆኑን፣ ሰፊ ጎዳና ወይም ቀለበት መንገድ የሚጀምርበት መሆኑን ከፊት ለፊታችን በመረጃ መልክ ያሳዩናል፣ ያሳውቁናል ማለት ነው። የመንገድ ላይ መስመሮች ተግባር የመንገድ ላይ መስመሮች ተግባር አንደኛ የት ቦታ ላይ ወደ ሌላ አቅጣጫ ገብተን መቅደም እንደምንችል ወይም እንደማንችል ይጠቁማሉ። ለመታጠፍ እና ዞሮ ለመመለስ የምንጠቀምበትን ረድፍ ያመለክታሉ። በትራፊክ መብራት አካባቢ የምንቆምበትን ስፍራ ያመለክታሉ። የመንገድ መሀል እና ጠርዝን ያመለክታሉ። ለእግረኞች መተላለፊያ እንዲሆኑ የተዘጋጁ ና የተከለከሉ ስፍራዎችን ያመለክታሉ። አንድን መንገድ በሁለት ነጠላ መንገዶች ይከፍላሉ። ባለ አንድ አቅጣጫ መንገድን በረድፍ ይከፍላሉ። የመንገድ ዳር ምልክቶችን መትከል አስቸጋሪ በሆነበት መንገድ ላይ ምልክቶችን ተክተው ይሰራሉ። ሌላው የመንገድ ላይ መስመር አይነቶች አንደኛ በመንገዱ አግድመት የሚሰመር የዜብራ መንገድ እና ሁለተኛው ደግሞ በመንገዱ አቅጣጫ የሚሰመር የተሽከርካሪ መስመሮች ናቸው። ያልተቆራረጠ ድፍን መስመር ሲያጋጥመን ዞሮ መመለስ፣ ታጥፎ መሄድ እና መቅደም አይችሉም ማለት ነው። የተቆራረጠ መንገድ ከሆነ መስመሩ የተሰመረው የተቆራረጠ ከሆነ ዞሮ መመለስ፣ መታጠፍ፣ መደረብ ወይም መቅደም ይቻላል ማለት ነው። አንደኛው አንደኛው መስመር ድፍን አንደኛው መስመር የተቆራረጠ ከሆነ የተቆራረጠው በሹፌሩ አቅጣጫ ከሆነ ያለው በሹፌሩ በኩል ከሆነ ያለው የተቆራረጠው መስመር ዞሮ መመለስ፣ መታጠፍ፣ መቅደም ይቻላል ማለት ነው። ነገር ግን የተቆራረጠው በእናንተ ጋር በሹፌሩ ጋር ካልሆነው ወይም ደግሞ ድፍን ከሆነ ዞሮ መመለስ፣ መታጠፍ፣ መቅደም አይቻልም ማለት ነው። መስመሩ ሁለቱም መስመር ድፍን ከሆነ በሁለቱም አቅጣጫ ያሉት መኪኖች የትኛውም ሹፌር መታጠፍ፣ ዞሮ መመለስ መቅደም አይችሉም ማለት ነው። በሁለቱም አቅጣጫ ያሉት ለምን በሁለቱም ጋር ድፍን ስለተሰመረ ማለት ነው። የትራፊክ ፖሊሶች የሚሰጡት የእጅ ምልክትና ትዕዛዝ ትርጓሜ አንደኛ ይህ የትራፊክ ፖሊስ እጅ ምልክት ከፊት ለፊት የሚመጡትን አሽከርካሪዎች ያስቆማል። ሁለተኛ ይህ የትራፊክ ፖሊስ የእጅ ምልክት ከኋላ የሚመጡ ተሽከርካሪዎችን ያስቆማል። ሶስተኛ ይህ የትራፊክ ፖሊስ የእጅ ምልክት ከፊት ለፊት እና ከኋላ ወደ መስቀለኛ መንገድ የሚመጡትን ተሽከርካሪዎች ያስቆማል። አራተኛ ይህ የትራፊክ ፖሊስ የእጅ ምልክት በስተቀኝና በስተግራ የሚገኙ ተሽከርካሪዎች እንዲንቀሳቀሱ እንዲጓዙ ይፈቅዳል። አምስተኛ ይህ የትራፊክ ፖሊሲ እጅ ምልክት ከፊት ለፊት የሚመጡ ተሽከርካሪዎች እንዲቆሙና ከበስተቀኝ የሚገኙ እንዲንቀሳቀሱ እንዲጓዙ ይፈቅዳል። ይህ የትራፊክ ፖሊሲ የእጅ ምልክት ከበስተኋላ የሚመጡ ተሽከርካሪዎች እንዲቆሙና በስተግራ በኩል የሚገኙ እንዲንቀሳቀሱ እንዲጓዙ ይፈቅዳል። ሰባተኛ ይህ የትራፊክ ፖሊሲ የእጅ ምልክት በስተቀኝና በስተግራ የሚገኙ ተሽከርካሪዎችን ያስቆማል። ለዛሬ እዚህ ላይ በቃናል። ሰላም ሁኖ ደህና ሁኖ ቻው።